በመጨረሻ ጊዜ ሌሎች ከተፈወሱ በኋላ እንደ ስፖርት የሚያሰራት ማለት ነው። እቺ ልጅ ክፍል ሀገር አይምሮ ታመመች እና እዚህ ጋር በቃ በጣም ተገናኝቱ የሚሆነው አጣው። ከዛ በኋላ ለብይጋም ደውዬ አናገርኳቸው። ስሟን ብቻ ሚገብረው አሉ። ከዛ በኋላ ስሟን ነገርኳ ቱ። ብቻ እዚህ ብትመጣ ልጅ ትድናለች የምል ሁልጊዜ በቃ በልበ ነው የነበረ እች ትምጣል ወንድሙን ወንድሟ ነበረና ይሄድ ሄድና፣ ልጅቷን ይዛትና በምንም ነገር ሌላ ለህክምና አይደለም። ለህክምና ቢሆን አማኑኤል ቢሆን እዛ ጋ ብር ምንድን ነው ተጽፎ ምን ተብሎ በነፃ ነበረ ትታከመ ነበረው ማለት ነው። ከዛ ዝም ብላ ትምጣል። መጣች፣ ተጸለይላት። በኋላ እስከ ሐሙስ ድረስ በሌላ ቦታ ስናጸልይ ይጮኋል፣ ስቀልም ነበረ ብቻ ከዛ በኋላ አጋርን ተመቷል። ህክምና ወሰድና ሞክር፣ ችግር የለም ምንም ችግር የለም ትድናለች፣ ተባለ አማኖል ወሰድኳል። አማኖል ከወሰድኳል በኋላ ምንድን ነው ያሉት፣ በቃ ቢያንስ ስለ እሷ ቃለመጠየቅ ከሁለት ሰዓት በላይ ነው ፈጀብኝ ማለት ነው። ቁጭ ብዬ ማነው በ ስለአባቷ ስለ አባቷ ስለ እናቷ ስለከልደት ጀምረው ያላት ሁኔታ የበሰባን ታሪክ ሙሉ በሙሉ ተጠየቅ። ከዛ በኋላ በመጨረሻ ጊዜ ምንድን ነው የተባለው ይሄ ለእንቅልፏ ታብሌት ይሰጣትና? ችግር የለም እንቅልፍ ትተኛለች። በሌላ ግን ፓራዳይዝ ነው ነውና ነርጓን አስመርምራት ወደ ጳውሎስ ውሰዳ ተባለ። ወደ ጳውሎስ አልወዝም አልኩህ፣ እባክህ አልወዝም። አሁንም አሙስ ድረስ ከኛ ጋር ትቆይ በዚሁ ችለን እስከዛ ድረስ እናቆያትና ቸርች እንወስዳለን ብዬ ለሰኔ ሀያ ተቀጥሮ ነበረ። ቀጥሮ ወረቀት ነበረች እና ትንሽዬ ወረቀት ነች። እሷን ባወጣ ወደ ትኑ አይደርስም ማቱና ወረቀቱ አዋትቼ እያሉ እኔ እንጃ እግዚአብሔር ድንቅ ነው። ምን ነገር ሳላስብ በቃ አገልጋዩ ፓስተር ቢኒያም ሄዶ በቃ ልጅ ይዘዋት መጣ። ተገላገልኩኝ አልኩ። በቃ ሌላ ነገር አ ተገላገልኩኝ ጌታ ሆይ ተባረገ እና መጣች እዚህ ጋ ጨዋች እንደው በሁለተኛ ታስታውሱ እንደሆነ በሁለተኛ ነው ኪያ ኪያ እየተባለ እግዚአብሔር አምላክ ይገላገላ ምንወጣች ጌታ

ልጅ ትወልዳለች የተባለችው ልጅ ጌታ ይባረክ፣ ልጅ አቅፋ እንግዲህ ወደዚህ ለምስክርነት እንደምትመጣ ግልጽ ነኝ፣ በጣም እርግጠኛ ነኝ። ወንድሟም እዚህ ነው ያለው እና ከእሷ ጋር ያ አብዳ የመጣችው እንግዲህ አይምሯን ተጎድታ የመጣችሁ ልጅም ሌላ ሰው ደግፏት፣ ምንም ጉሯት አይደለም ትወልዳለች ከተባለችው ጋር አብሮ ተያይዘው ወደ ክፍለ ሀገር ሄደዋል። ይባረ እዛ